ጤና ይስጥልኝ አድማች ተመልካዮቻችን፣ ፋኖ አሰግድ መረጃ ማዕከል ከመሬት ላይ የደረሰን ሰበር ዜና አለ እንደሚከተለው እናቀርባለን። ሰበር የድል ዜና በዘመቻ አንድነት ሁለተኛ ቀኑን በያዘው በዘመቻ አንድነት የድምሰሳ ውጊያ የአማራ ፋኖ በጎጃም በአራት አውደ ውጊያዎች ድል ተቀዳጅተዋል። በአማራ ፋኖ በጎጃም አንደኛ ክፍለ ጦር የጣና መብረቅ ብርጌድ እና ታደሰ ሙሉነህ ብርጌድ፤ በሶስተኛ ጎጃም አገው ምድር ክፍለ ጦር ቢትወደድ አያሌው መኮንን እና አቤ ጉበኛ ብርጌድ በጠላት ላይ መብረቃዊ ጥቃት በመፈጸም ሙት እና ቁስለኛ እንዲሁም ምርኮኛ አድርጓል። በዚሁም መሰረት ታደሰ ሙሉነህ ብርጌድ መራዊ እና ገርጨጭ ከተሞች ውስጥ በመግባት ጀብድ የፈጸመ ሲሆን አንደኛ 50 የጠላት ኃይል የሞት 60 ቁስለኛ፣ 10 ምርኮኛ በማድረግ ጀብድ ፈጽመዋል። በተጨማሪም ሁለት ብሬን አንድ ስናይፐር ሀያ ክላሽንኮቭ እና 1200 ጥይት በመራዊ ከተማ ተማርኳል። ሁለተኛ በገርጨጭ ከተማ ከተማ ላይ ታደሰ ሙሉነህ ብርጌድ ባደረገው ማጥቃት 31 የጠላት ኃይል የሞት 17 ቁስለኛ በማድረግ ከተማ ውስጥ የነበረውን የጠላት ተደምስሷል። ሶስተኛ የጣናው መብረቅ ብርጌድ የባህር ዳር በቅርብ ርቀት የምትገኘውን መሸንቲ ከተማ በመግባት ሀያ የጠላት ኃይል የሞት 32 ቁስለኛ በማድረግ ጀብድ የፈጸመ ሲሆን የባህር ዳር ከተማ አጠገብ የሚገኙትን የአየር ኃይል እና መኮድ መከላከያ ኮንስትራክሽን ድርጅት ላይ ያነጣጠረ የዲሽቃ ማጥቃት 13 ልዩ የኮማንዶዎች ተደምስሰዋል። ባህርዳር ከተማ በሚገኙት መኮድ እና አየር ኃይል ግቢዎች ተደብድበዋል። አራተኛ በጎጃም አገው ምድር ክፍለ ጦር ቢትወደድ አያሌው መኮንን ብርጌድ እና አቤ ጉበኛ ብርጌድ ባደረጉት ጥምር የማጥቃት ቁጥሩ ያልታወቀ የጠላት ኃይል ዝህብስት የተባለ ቦታ ላይ ከበባ ተደምስሷል። ከድምሰሳ የተረፉት አስር የጠላት ኃይል እጅ ሰጥተዋል የአማራ ፋኖ በጎጃም የሚያመርተው ዘሪሁን 13 ኢንች በተባለ የመሳሪያ ዝህብስት አካባቢ አንድ ቦታ ተሰብስቦ ሎጂስቲክ አከማችቶ ማዘዣ አድርጎ የነበረውን የጠላት ኃይል በጅምላ ተደምስሷል በአጠቃላይ በዘመቻ አንድነት ዛሬ መጋቢት 11 ቀን 2017 ዓ.ም በተደረገው ዘመቻ እስካሁን በ124 የሞት ፣ 109 ቁስለኛ ፣ 20 የጠላት ኃይል ተማረከ ሲሆን 42 መሳሪያ እና 1200 ጥይት ተማርኳል። በዛሬው ውጊያ መራዊ፣ ገርጨጭ፣ መሸንቲ፣ ዝህብስት፣ መኮድ እና አየር ኃይል ግቢዎች ጥቃት የተፈጸመባቸው ቦታዎች ናቸው። ዘመቻ አንድነት ይቀጥላል። ድል አማራ ህዝብ ብሎ ለአማራ ህብረተሰብ ትክክለኛው መረጃ መድረስ እንዲችል ላይክ፣ ሰብስክራይብ፣ ሼር በማድረግ ቻናሉን እናሳድገው። እናመሰግናለን።